በአምቦ የማዕድን ውሃ አክሲዮን ማህበር ያለውን የመንግስት 33 በመቶ የአክሲዮን ድርሻ ሙሉ በሙሉ በ19.7 ሚሊዮን ዶላር ለሞርሽስ ኩባንያ ሸጠ። የሽያጭ ስምምነቱን በመንግስት የልማት ድርጅቶች ሚኒስቴርና አምቦ ኢንተርናሽናል ሆልዲንግ በተባለው የሞርሽስ ኩባንያ መካከል ተፈርሟል። የአምቦ ማዕድን ውሃ በ2001 ዓ ም በተደረገ የጋራ ልማት ስምምነት ከፍተኛ የመንግስት የአክሲዮን ድርሻውን ለዚሁ አምቦ ኢንተርናሽናል ሆልዲንግ ለተባለው ኩባንያ ተሽጧል። ስምምነቱን የተፈራረሙት የመንግስት ልማት ድርጅቶች ሚኒስትር ዶክተር ግርማ መንቴ የአምቦ ማዕድን ውሃ ከግሉ ዘርፍ ጋር እንዲለማ ከተደረገ በኋላ የምርቶችን አይነት በማብዛት ከፍተኛ መሻሻል ማሳየቱን ገልጸዋል። ሙሉ በሙሉ ወደ ግል ሲዛወርም የበለጠ እድገት ሊያስመዘግብ እንደሚገባ ነው የተናገሩት። ለዚህም መንግስት አስፈላጊውን ድጋፍ ያደርጋል ብለዋል። ገዥውን ኩባንያ ወክለው ስምምነቱ የተፈራረሙት ፓትሪክ ፕላንኬት ኩባንያቸው የግዢ ስምምነቱን አክብሮ ፋብሪካውን ወደ ተሻለ ደረጃ እንደሚያደርሰው ተናግረዋል። መረጃውን ያደረሰን የመንግስት ልማት ድርጅቶች ሚኒስቴር የኮርፖሬት ኮሚኒኬሽን ነው።